ምን እንደርስታት ማድረግ ያለባችሁ በተለይ የሚሰራና መሰራት ያለበትን ማወቅ እሱ ፊርስት ለሁላችሁ፣ የሚሰራና መሰራት ያለበትን ማወቅ ግዴታችሁ። ይህ ወደዚህ ይመለስላችሁ። በዚህ ኢንቴግሬሽን ሰማራይ ታሪክ ይልክላችሁ ወደዚህ ይመለስላችሁ። ይሄን አንደርስታን እንታረው። በዚህ ኢንቴግሬሽን ኤምአር ሳይድ እና ኤፌክት ሳይድ የሚሰራ አለኛ ማፒንግ ማፒንግ የምንሰራው እነዚህ ማፒንጎች ሪኳየርድ ናቸው። ፔመንት ፔሸንት ፍሪኩዌንሲ፣ ሩቲን ሪኳየርድ ናቸው በማን ሳይድ፣ በኤፒቴ ሳይድ ከዚህ ዳያግኖሲሱ ግን ሪኳየርድ አይደለም። ነለብለ አልቆ ፕሪስክሪፕሽን መላክ ይችላል። ሶ በሪኳየርድ ደረጃ እነዚህ ሪኳየርድ ናቸው። ስታራችሁ ነው ዶክመንቱ ሼር ሳረጋችሁ ስታራ ነው። ግን እንደ ፋሲሊቲ ሲታዩት ለምሳሌ ሌላ ቦታ ልምምድ ማድረግ ከሄዳችሁና ካላችሁ፣ እሱ የሱ አቅም ውስጥ ካላችሁ ደግሞ እነዚህ ኮንስታንት ናቸው ፍሪኩንሲ ና ሩት በኤክስም ለዋይ ለዘድ ኮንስታንት ማድረግ ትችላላችሁ። ምንድን ነው የምታደርጉ? አንዴ ኤፒቴሲ ከወሰዳችሁ ኮንሰርት ውስጥ ገብታችሁ የኤፒቴሲ ሮጃ አይዲ ኤማሉ ላይ አፕዴት ካደረጋችሁ ተመሳሳይ ነው ማለት ነው። ሬዲ የሆነችሁ ራ ማድረግ ብቻ ነው፣ ምንም ሌላ ነገር አያስፈልግም ማለት ነው። ዳግኖሲስ ኮንስታንት ነ አይሲዲ ለበል ነው 2908 ነው ሁለቱም ቦታ መኖር ያለበት ዳግኖሲስ

እሷ ኤክስ ላይ ዋይ ላይ ዜድ ላይ የፋሲሊቲ ሮጆ አይዷ የተለያየ ይችላል። ኮመን ዳይሬክተሪ ሰርቪስ ላይ አልነበረች። ለመጀመሪያ ግን ይሄ ነው። ኤምአር ሳይድ ቢሰራ አይተማ አፒ አድሚኒስትሬሽን ለበ እነዚህ ሦስታቸው፣ ኤፒኤስ ሪፖርት ሰርቪስ ዳይሬክተሪ ነው። ይሄን አንድ ካረጋችሁ ምንም ሌላ ነገር የለም ማለት ነው። ሶ ከዛ ወደዚህ ስንመለስ አሁን ሁለቱንም ሲስተም ሰራ አለ ለየብቻው ይሰራል። ቢያብል ኦር ኦፐንሂም ላይ መጣ ኦፐንሂም ላይ መጣን እና ኦፐንሂም ለመጠቀም ስንል ቢያምኒ ዩዝ የሚያረጋቸው ሁለት ኤፒያዎች አሉ። አንደኛ ዲስፔንሲንግ ቢል የፍራውላው ዲስፔንሲንግ ቢል ነው። ዲስፔንሲንግ ሊስት ፕሪስክራይብ ሲያረጉ ዲስፕሌይ የሚያረግ አንድ ሁለተኛ እዛ ዲስፔንሲንግ ቢል ላይ ያለው ስቶክ የሚያሳይ API የባያሚ ፍሮንት ኤንድ ላይ ዩዝ እናደርጋለን ማለት ነው። ከማለት ግን ከAPIs የተገኘ ተገኘ ሁለት APIዎች እንደመነሻ መጠቀም አለን። ሚዲያተሩ ላይ የምንጠቀመው ሚዲያተሩ ላይ የምንጠቀመው በAPI ሳይት ማለት ነው፣ ፕሪስክሪፕሽን ፖስት ፕሪስክሪፕሽን ብቻ ነው። በከቢያሚን የምንጠቀመው ማለት ነው የ API ፊቸር ማድረግ እንታደርገው ግሎባል ላይ ያለችውን ኤፒአይ እሷን እንጠራለን ማለት ነው። ሚዲየተር ላይ ሌላስ ሌላ መጠቀም የሚችሉት ዋተር ለሲንክሮናይዜሽን ለምን ለምን መጠቀም የሚችሉት ኤፒአዎች አሉ።